ላት አብረሃት ረጅም ዓመት የኖርካት ሚስትህ እስከሆነ ድረስ ለምንድን ነው በቃ ይቅርታ አድርጊልኝ አጥፍቻለሁ፣ በቃ ይቅርታ አድርጊልኝ ብለ ከሚስትህ ጋር ለምንድን ነው ተስማምታ መቀጠል ያልቻልከው? የእኔ ጥያቄ ነው። ምክንያቱም በጣም ነው የምታሳፍሩት፣ በጣም ከሚባለው በላይ ማለት ነው። ለምንድን ነው ሰው በዚህ ልክ የሚዘግጠው? እንዲህ ለልጆቻችሁ ሞራል አታስቡም ወይ? እነዚህ ልጆች እኮ የእናንተ ቪዲዮ እዚህ ጋር ተወጡ እንትን ሲል አባትህ እንደዚህ ሚዲያ ላይ ሲያለቅስ ሳየ ነው፣ እናትህ እንደዚህ ሚዲያ ላይ ስታለቅስ ታየች እየተባሉ ነው ልጆች የሚሸማቀቁት ማለት ነው። ምክንያቱም ዛሬ ሁሉም ሰው ስልክ አለው። ገባችሁ? እናንተ ለልጆቻችሁ አእምሮ ካልተጠነቀቃችሁ ማንም ሰው ደግሞ ለእናንተ ልጆች አእምሮ ሊጠነቀቅ የሚችል አካል አለው ብዬ አላስብም። እናንተ ናችሁ መጠንቀቅ ያለባችሁ፣ እናንተ ግን አልተጠነቀቃችሁም። ስለዚህ እናንተ ለልጆቻቸው አይምሮ ያልተጠነቀቃችሁትን ማን ይጠንቀቅላችሁ? እንዴት ነው ሰው ማለት አርባ ሁለት አመት ነው አልክ። ግን የአርባ ሁለት ዓመት ሳይሆን የአስራ ሁለት አመት ልጅ አይነት አስተሳሰብ አይምሮ ነው ያለ። ምናልባት ለዛም ሊሆን ይችላል ከአቅሟ በላይ ስትሆን ዱላ የምታነሳው ሚስትህ ማለት ነው። ዱላ ማንሳቷ አግባብ ነው እያልኩ አይደለም። እንኳን አይደለም ባል ላይ በአሁን ሰዓት ላይ ህፃን ልጅም ላይ ዱላ ማንሳት አይቻልም። ምክንያቱም በመነጋገር ማመን ስላለብን ማለት ነው። እና በጣም ያሳፍራል። እውነት ለመናገር በጣም ከሚባለው በላይ ነው የሚያሳፍረው የምታደርጉት ነገር። እባካችሁ ለልጆቻችሁ ሞራል ተጠንቀቁ። ለልጆቻችሁ አስቡላቸው። ልጆቻችን ምን ይደርስባቸዋል? እኔ እዚህ ከወጥቼ እንደዚህ ስናገር ልጄ ላይ ምን አይነት ጉዳት አደርስበታለሁ? ልጄ ሌት ምን አይነት የስነ ልቦና ጉዳት አደርስበታለሁ የሚለውን ነገር አስተውሉ። የምር አስተውሉ። እንደምነው እናንተ የራሳችሁን ነገር ብቻ ሆነ የምታስቡት? ምን ነው? የዛሬ ወላጆች ግን ራሱ ወዳድ ሆናችሁ እንዴ? ድሮ እኮ እናትና አባቶቻችን በክብር ተጋብተው ፍቺን ራሱ የሚጸየፉ ነበሩ። ምን ሆናችሁ ነው እናንተ የዛሬዎቹ ወላጆች? ምነው ስርዓት የሚባል ነገር ጠፋ? በጣም ነው የምታሳፍሩት። በጣም ከሚባለው በላይ የምር በጣም አሳፋሪዎች ናቸው እንዴ። እነዚህ ልጆች በእናንተ የተነሳ መሸማቀቅ አለባቸው ወይ? ትውልድ በእናንተ የተነሳ መሸማቀቅ አለበት ወይ? ሳይፈልግ አምጥተህ ደግሞ እዚህ ጋ በእናንተ ተኮላኪ ልጆች መሸማቀቅ አለባቸው እንዴ? ስታስቡት እንዴት እንዴት ነው ነገሩ ግን? እንዴት እንዴት ነው የምታስቡት? እንደ አሁን ሳለ አላበዛችሁትም እንዴ የምር በጣም አብዝታችሁታል፣ በጣም ከሚባለው በላይ ስነ ስርዓት ሊኖራችሁ ይገባል። ስነ ስርዓት የሚባል ነገር ስላለ ስነ ስርዓት የሚባል ነገር ሊኖራችሁ ግድ ነው። ስለዚህ ባካችሁ፣ የምር የምር የምር ባካችሁ፣ እባካችሁ ነው የምንለው። ባካችሁ፣ በዚህ ልክ አትዝቀጡ፣ ባካችሁ ለልጆቻችሁ አስቡላቸው። ለልጆቻችሁ አስቡላቸው። ልጆቻችሁ በእናንተ የተነሳ ተሸማቀው መኖር አለባቸው እ እንደ እናንተ አይነት ወላጅ ስላላቸው ልጆቻችሁ መሸማቀቅ አለባቸው እንዴ? ሰው እንዴት በአርባ ሁለት አመቱ ሚዲያ ላይ ወጥቶ መነገር የሌለበትን ነገር ይናገራል? በአምስት ቀን ነው ቤት የምገባው፣ በስድስት ቀን ነው ቤት የምገባው እንዴ? አንተ ምንድን ነህ? በልጆች ቤት ውስጥ አስቀምጠህ በሳምንትህ፣ በአምስት ቀንህ፣ ለዚውም ደግሞ ተደብድበህ ተጎትተህ ቤት ውስጥ የምትገቡ እነዚህ በምን እዳቸው ይሸማገቁ? እናንተ ወዳቸው ፈቅዳቸው አምጠታችኋቸው በምን እዳቸው ይሸማገቁ? ምን እዳ አለባቸው እነዚህ ልጆች በእናንተ የተነሳ የሚሸማገቁት እዳቸው ምንድን ነው? ልትነግሩን ትችላላችሁ? የልጆቹ ወንጀል ልስነግሩን ትችላላችሁ? ግን በጣም ነው እኮ የምታሳፈሩት፣ በጣም ከሚባለው በላይ ነው የምታሳፈሩት። ስነ ስርዓት የሚባል ነገር ይኖራችሁ። ስነ ስርዓት የሚባል ነገር ይኖራችሁ። እየተነሳችሁ እየመጣችሁ እዚህ ጋር የማይሆን የማይሆን ነገር አታደርጉም። ለልጆቻችሁ ክብር ይኖራችሁ። ለልጆቻችሁ አስቡላችሁ። ስለዚህ ባካችሁ አሁንም፣ ማለት የምፈልገው ባካችሁ፣ ወላጆች ሚዲያ ላይ ወጥታችሁ የምትናገሩት ነገር ለይታችሁ ወቁ። ትውልድ እየጠፋ ነው። እንዴት ተስፋ የቆረጠ ትውልድ በእንደዚህ አይነት አስተዳደግ እያሳደጋችሁ፣ እንዴት ነው ሀገርስ ሰላም የምትሆነው? እንዴት ነው ለሀገርስ የሚጠቅም ትውልድ ትን የምንለው? በእንደ እናንተ አይነት ወላጅ ነን ተብዮች በሚያድጉ ልጆች እንዴት ነው ሀገርስ እንደ ሀገር ይህ እኮ እንደ ቤተሰብ ብቻ አይደለም፣ እንደ ሀገርም የሚያሳስብ ጉዳይ ነው። ምን እየነካችሁ ነው? ምን እየሆናችሁ ነው? ምንድን ነው ሀሳባችሁስ? ምንድን ነው እንዴ? በጣም ነው እኮ የሚያሳፍር ስራ ነው የምትሰሩት። በጣም የሚያሳፍር የሚያሳፍር የሚያሸማቅቅ ነገር እኮ ነው የምታደረጉት እንዴ! ሰው እንዴት በዚህ ልክ ይዘግጣል? ጎበዝ በዚህ ልክ እንዴት ትዘግጣላችሁ? በዚህ ልክ እንዴት ነው ለልጆቻችሁ ማታስቡላቸው? እናንተ ወዳችሁ ፈቅዳችሁ በምትጣሉት ጸብ ወዳችሁ ፈቅዳችሁ ባመጣችኋቸው ልጆች በእናንተ እነሱ መሸማቀቅ አለባቸው እንዴ? ሚዲያ ላይ እየወጣችሁ ለልጆቻችሁ ስለነቦና እንኳን አትጨነቁ። ይሄ እኮ በፈለገ ሰዓት ተናግረህ ቤት ውስጥ እንደፈለገህ ተናግረህ ክሰክራ ጠጥተህ እንደፈለገህ ተሳድበህ ደንፍተህ ቤት ውስጥ የሚቀር እንትን አይደለም። ጥሩ ነገር ሰርቶ ሰው ሚዲያ ላይ እኮ የሚመጣው ጥሩ ነገር ሰርቶ ነው። ጎበዝ፣ ጥሩ ነገር አድርጎ ለሀገር የሚጠቅም ለቤተሰቡ ጥሩ ነገር ጀብድ ሰርቶ ሚዲያ ላይ መጥቶ ያወራል። እናንተ ደግሞ ቆሻሻ ነገር ይዛችሁ ሚዲያ ላይ መጥታችሁ ቁጭ ብላችሁ አፋችሁን ትከፍታላችሁ። ለእናንተ አይነት ወላጆች ደግሞ ማለት ነው፣ በጣም የምታሳፍሩ በጣም ነው የምታሳፍሩት። አሳፋሪዎች ናቸው። በዚህ ልክ እነዚህ ልጆች ምን እንትን አለባቸው የምታሸማገቧቸው በጣም እኮ ነው የሚያሳፍረው። የምታደርጉት ነገር እየታወቃችሁ ነው ግን ማለት ለልጆቻችን ይሄን ቪዲዮ ሲያዩ ምን ያስባሉ? ልጆቻችን ይሄን ቪዲዮ ሲያዩ ሞራላቸው እንዴት ነው? ምን ይሆኑ ይሆን? ምን ያጋጠማቸው ይሆን ብላችሁ አታስቡም? ነው በቃ እናንተ የራሳችሁን ስሜት ብቻ ነው የምታስቡት? ስለ ልጆቻችሁ አትጨነቁም? አይሞቃችሁም? አይደንቃችሁም? ምን አይነት ጊዜ ነው ግን ጋይስ፣ ምን አይነት ዘመን ላይ ደረሰን ግን ምን አይነት ጊዜ ላይ ደረስን። ምን አይነት ነገር ነው የሆነ ያለው? እንዴት ሰው ሁለት ጸጉር ካወጣ በኋላ በአርባ አመቱ ሚዲያ ላይ መጥቶ ይጃጃላል። ምንድን ነው የሚያጃጅላችሁ ነገር? ሰው ማያውቀው እናንተ ብቻችሁን የምትቀምሱት ነገር አላችሁ እንዴ ከዓለም የተለየ ምን አይነት አሳፋሪ ነገር ነው የምታደርጉት? ለልጆቻችን ሞራል ለምደግ ማትጠነቀቁ ሚስቴ ደበደበችኝ፣ ሚስቴ ፈለጠችኝ፣ ሚስቴ ቆረጠችኝ እንላላችሁ እየመጣችሁ። ሚስቴ ብር አልክም አለችኝ፣ ሚስቴ ብር አልሰጣለች፣ ሚስቴ አልወስድም አለችኝ። ወንድነታችሁ እኮ ጠፋ። ወንድነታችሁ በቃ፣ ወንድ ልጅ ሆኖ ራሱንም ቤተሰቡንም ማስተዳደር የሚለውን ነገር ጭራሽ አሁንማ እርስት አርጋችሁታል በቃ እረስታችሁታል። የምር እረስታችሁታል። ግን ረስታችሁታል፣ ኃላፊነቱ የእናንተ እንደው እረስታችሁታል። የእናንተ ግዴታ እንደው በቃ ሁሉን ነገር እረስታችኋል። አሁን ላይ በቃ ሁሉን ነገር አሁን ላይ እረስታችኋል፣ በሚያሳፍር ሁኔታ። ባካችሁ ለልጆቻችሁ ሞራል ተጠንቀቁ። የለውም፣ ችግር የለውም፣ ግን ለልጆቻችሁ ሞራል ተጠንቀቁላቸው። ለእነሱ አስቡላቸው። በጣም ልታስቡ የሚገባው ለልጆቻችሁ ነው። ስለዚህ ለልጆቻችሁ አስቡ። የምታደርጉትን ነገር ለይታችሁ አውቁ። ምን እያካሄድኩ ነው? እኔ ይሄን ነገር ሳደርግ ምንድነው ለማህበረሰብ ውስጥ ምንድነው የማስተላልፈው? ግማሹ ይስቃል፣ ግማሹ ያላግጣል። ይሄ እኮ የሚሳቅበት አይደለም፣ የሚያስቅም ነገር አይደለም፣ እውነት ለመናገር ይሄ የሚያስቅ ነገር ሳይሆን እንደ ሀገር የሚያዋርድ፣ እንደ ሀገር የሚያስለቅስ ነገር ነው እየተደረገ ያለ። ስለዚህ ባካችሁ፣ እናንተ ደግሞ ጋዜጠኞች፣ ኢንተርቪው የምታደርጉ ጋዜጠኞች ባካችሁ፣ ባካችሁ ምንም የማያውቅ ሰው መጥቶ እናንተ ጋር ኢንተርቪው ላድርግ ብሎ ሲጠይቃችሁ አይ ይሄን ይሄን እንትን ካላሟላህ እኛ ጋር ኢንተርቪው ማድረግ አትችልም ብላችሁ ያንን ሰውዬ ሀይበሉልን፣ የምር ሀይበሉልን። በቃ ለሚዲያ የሚበቃ ነገር ካልሆነ ያን ሰው አትቅረጹት፣ ለሚዲያ አታምጡት። እሱ ብቻ አይደለም እየተሰደበ ያለው እናንተም አብራቸው የምትወቀጡት የምትሰደቡት። ስለዚህ እባካችሁ እባካችሁ እባካችሁ ነው ማለት የምፈልገው እኔ። በጣም የሚያሳፍር ነገር ነው። በጣም ያስነውራል። አሳፋሪ ነው እየሰማን ያለነው ነገር የሚያስጠላ ነገር ነው እና ሁላችንም ይህን ነገር መውገዝ አለብን። እየሳቅን እንደ ቀልድ የምናልፈው ነገር አይደለም። ሁላችንም ዛሬ እንስቃለን፣ ነገር እንተዋለን፣ ግን ይሄ ነገር መሆን የለበትም። ሁላችንም መሳቅ ሳይሆን እንደዚህ አይነት ነገሮችን መወገዝ አለባቸው። እንደነዚህ አይነት ድርግት የሚያደርጉ ሰዎችን ከማህበረሰቡ እንዲገለሉ መደረግ አለባቸው። ይህ ነው ቅጣታቸው። ከዛ ሌላው ሰው ሚዲያ ላይ እየመጣ እንደፈለገው እንትን አይልም። ወንድ ልጅ ሚስቴ ደበደበች ብሎ ሶሻል ሚዲያ ላይ መጥቶ ይናገራል። ሚስቴ ደበደበች ብሎ ወንድ ልጅ መጥቶ ሚዲያ ላይ እግሩን ዘርግቶ ያወራል። አረ ያሳፍራ የምር በጣም ነው የሚያሳፍረው። የምታደርጉትን ነገር ለይታችሁ ወቁ። ቤተሰብ እንዴት አይነ ጉድ ነው? ምን እያካሄድን ነው? ምን እያደረግን ነው? ምንድነው የምንናገረው? ይህ ቪዲዮ ተቀርጾ ለማህበረሰቡ ሲደርስ ምን አይነት እንትን ነው የሚኖረው? ሰውኩ መልከ ጋዜጠኞች እራሳችሁ መጠየቅ አለባችሁ። ምክንያቱም መጥፎ ነገር አስተማ አሁን ለምሳሌ መጥፎ ነገር ሆኖ አስተማሪ ነገር ከሆነ ኦኬ፣ ችግር የለውም ብታ ቢቀርብ ማለት ነው ሌላው ሰው እንዲማር ሌላው ሰው ከዛ ከዛ ሴትዮ ታሪክ ወይም ከዛ ሰውዬ ታሪክ እንዲማር እንደዚህ አይነት ነገር ብታመጡ ኦኬ ነው፣ ችግር የለውም። ግን እናንተ እያመጣችሁ ያላችሁ ጠጪ የማይሆን ነገር፣ ከባህል የወጣ ነገር የሚያደርጉ እና ስነ ስርዓት የሚባል ነገር የጠፋበት ጊዜ ሆኗል እና በጣም ነው የሚያሳፍረው። በጣም ከሚባለው በላይ ነው የሚያሳፍረው እና ሁላችንም ልንጠነቀቅ ይገባል። ለምንናገረው ነገር፣ ለምናደርገው ነገር ጠንቅቀን ማወቅ አለብን። ጋዜጠኞች ደግሞ የምታቀርቡትን ሰው ለይታችሁ ወቁ። ማለት የምፈልገው በጣም ስለተናደድኩ ነው። ቤተሰብ ቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ፣ አስተያየታችሁን ኮመንት ላይ ጻፉ። እንግዲህ እኔ የራሴን ሀሳብ ነው እየተናገርኩት። ሁሉም ያው የራሱ የሆነ አመለካከት አለው። እኔ ግን ለወላጆች ሳይሆን አንድ ሰው ልጅ ካመጣ በኋላ ኃላፊነት ሊሰማው ይገባል ባይ ነኝ። ስለዚህ ለልጆች ሲባል የምናደርጋቸውን እያንዳንዷን ነገር መጠንቀቅ አለብን ብዬ ነው የማስበው። ማም ነው እና በሌላ ቪዲዮ እስከምንገናኝ ድረስ ቤተሰብ እንግዲህ መልካም ጊዜ ይሆንላችሁ፣ መልካም ቆይታ በሌላ ቪዲዮ እንመለሳለን። እስከዛው ድረስ ባይ፣ መልካም ጊዜ ይሆንላችሁ። አመሰግናለሁ ለነበረን ቆይታ።